ፍቅረኛዬ መርሳት ከበደኝ የሚሉ በጣም ብዙ ሰዎች አሉ። እኔም ተጠይቅ ያውቃለሁ። ፍቅረኛ እንዴት አድርጌ ልርሳ እያሉ ይጠይቁኛል። ፍቅረኛችሁም መርሳት ከከበዳችሁ፣ እስካሁንም ስለ እነርሱ የምታስቡ ከሆነ ከተለያያችሁ ረጅም ጊዜ ቆይታችሁ እነርሱን ከጭንቅላታችሁ ማውጣት ከከበዳችሁ እነዚህን ነገሮች አድርጉ። እውነት ለመናገር አፍቅሮ መርሳት ቀላል ነገር አይደለም። ነገር ግን እነዚህን ነገሮች የምታደርጉ ከሆነ እነርሱን በቶሎ ለመርሳት ይጠቅማቸዋል። አንዳንዶቹ ሀሳቦች ቀለል ያሉ ሲሆኑ፣ አንዳንዶቹ ግን ዋጋ የሚያስከፍሉ ናቸው። ይህ ለወንዶችም ለሴቶችም ይሰራል። አንደኛ፣ ውስጣችሁ የፈቀደውን ነገር አድርጉ። አፍቅሩ ተብላችሁ እንዳላፈቀራችሁ ሁሉ እርሱ ተብላችሁም አትረሱም። ስለዚህ ውስጣችሁ የፈቀደውን አድርጉ። ውስጣችሁ ምን አድርጉ ነው የሚላችሁ? ባያነሱም ደውሉላቸው፣ ባይመልሱም ቴክስት አድርጉላቸው፣ ተከተሏቸው፣ እንገናኝ ብላችሁ ጨቅጭቋቸው። በአንድ ጊዜ የምትረሱት ነገር አይደለም ፍቅር አፍቅሮ ሰውን መርሳት ለከበደው ሰው እርሳት ባክ ሴት ቢሄድ ሴት ይመጣል ወይንም ደግሞ ወንድ ቢሄድ ወንድ ይመጣል ተብሎ አይመከርም። ወደው አላፈቀሩም ፈቀሩ ወደውም ሊጠሉ አይችሉም ዋጋ ያስከፍላል። ሲያፈቅሩ ባንዴ እንዳላፈቀሩ ሁሉ ሲረሱም ባንዴ አይረሱም። ስለዚህ ዛሬ ላይ ልባቸው የፈቀደውን አድርጉ። እስኪ ሰለቻችሁ ድረስ ተለማመጧቸው። ይህ ለምን ይጠቅማቸዋል? ነገ ላይ ምንም ነገር እንዳልቀራችሁ የቻላችሁትንም እንደሞከራችሁ ትልቅ ማሳያ ይሆንላቸዋል። ውስጣችሁ ተስፋ እንዲቆርጥና የቻላችሁትን ያህል ለመኗቸው፣ ደውሉላቸው፣ ተለማመጧቸው። ሁለተኛ፣ አሁን እነርሱን ተለማምጣችሁ ደክማቸዋል? አሁን በእኔ መንገድ ትሄዳላችሁ። ከእነርሱ የወሰዳችሁትን ስጦታ መልሱ። ምንድነው የሰጠች ስጦታ? አንተስ ምንድነው የሰጠችህ ዋጋ ያለው? እንዳትረሳት እያደረገ ያለው ያ ነው። አንቺም እንዳትረሹ እያደረገሽ ያለው ያ ነው። ስጦታቸውን መልሱላቸው። ያው ብዙ ጊዜ አይቀበሏቸውም፣ እሺ ብለው አይወስዱትም። ስለዚህ ወይ ጣሉት፣ ወይም የሆነ ነገር አድርጉት ብቻ ከፊታችሁ ዘወር አድርጉት። ሕመምና ናፍቆት ከመቀስቀስ ያለፈ ሌላ ምንም ጥቅም የለውም። የእነርሱ የሆነ ነገር ከናንተ ያለ ነገር ካለ ጣሉት፣ ወይንም ደግሞ መልሱላቸው። ሶስተኛ፣ ብሎክ አድርጓቸው። ሶሻል ሚዲያ ላይ ስለ እነርሱ መከታተል እንዳትችሉ ቴሌግራም ላይ፣ ፌስቡክ ላይ፣ ሁሉም ሶሻል ሚዲያ ላይ ብሎክ አድርጓቸው። ስልካቸውንም ጭምር ቴክስትም እንዳይልኩላቸው አድርጉ። ቢልኩላቸው ራሱ በሌላ ሰው ስልክ ቢደውሉም እሺ ብላችሁ ጆሮ እንዳትሰጧቸው። ጆሮ በሰጧችሁ ቁጥር ወደ እነርሱ የምትሳቡት። ስለዚህ ይህንን መስመር ቁረጡት። አራተኛ ወደ ፈጣሪ ቅረቡ። የልብን ስብራት የልብን በሚያውቅ አምላክ ነው የሚታከመው። ስለዚህ ወደ ፈጣሪ ቅረቡ፣ ጸልዩ፣ ቤተ ክርስቲያን ሂዱ፣ በሃይማኖታችሁ ጠንካራ ሁኑ፣ ንስሃ ግቡ። በይ ሰዓት ማንም የልብህን ስብራትና የልብህን ህመም የሚረዳው የለም ከፈጣሪ በቀር የልባችሁን ወደ ፈጣሪ ቀርባችሁ ንገሩት። ደካማ እንደሆናችሁና እንዲያበረታችሁ ተማጸኑት። እግዚአብሔር ቸርና ልባችንን ለተሰበረ ሁሉ ቅርብ አምላክ ነው። ወደ እርሱ ተጠግታችሁ የልባችሁን ሐዘን፣ ህመም፣ መከራችሁን ንገሩት። እንደ ሰዎች አይዟችሁ ብሎ ዝም አይላችሁም፣ ያግዛችኋል። ምንም ብታስቡ ትበረታላችሁ። ከየት እንደመጣ በማታውቁት አቅም እራሳችሁን ጠንክራችሁ ታገኙታላችሁ። ስለዚህ ወደ ፈጣሪያችሁ ቅረቡ። አምስተኛ ራሳችሁን ለማሻሻል ጠንክራችሁ ተነሱ። ፊዚካሊም ሜንታሊም ራሳችሁን አሳድጉ። መጽሐፍቶችን አንብቡ። ጉድለቶቻችሁ ምን ላይ እንደሆኑ እወቁና በእውቀት ተሞሉ። ለራሳችሁ የምትሰጡትን ነገሮች ጠንቅቃችሁ እወቁ። በዚህ የጥሞና ጊዜ በደንብ ራሳችሁ ላይ መስራት አለባችሁ። ስፖርት ስሩ። ራሳችሁን አጠንክሩ። ወንድም ወንድነትህን፣ ሴትም ሴትነትሽን ራሳችሁ ውስጥ ፍጠሩ። የተጣላችሁበት ቦታ ላይ እንዳትገኙ ተጠንቀቁ። ስድስተኛ ስራ ፈታ አትሆኑ። ስራ ፈተታችሁ አትቀመጡ። ስራ ስትፈቱ ነው እነሱ ማስታወስ የምትጀምሩት። ቴክስት ማድረግ መደወል የምታሰቡት ያኔ ነው። ለራሳችሁ ስራ ፍጠሩ። በሆነ ነገር ራሳችሁን ቢዚ አድርጉ። ስራ ፈተታችሁ በተቀመጣችሁበት ቅጽበት ነው ተሸናፊ የምትሆኑት። በምንም ተአምር ስራ ፈተታችሁ እንዳትቀመጡ። ስራ የፈታ አእምሮ የሰይጣን መጫወቻ ይሆናል የሚባለውም ለዛ ነው። ሰባተኛ፣ አማካሪ ጓደኛ ይኖራችሁ፣ ወይንም ደግሞ የማማከር አገልግሎት መጠቀም ጀምሩ። ስለሚሰማችሁ ስሜት የምትነግሩት ይህ ተሰማኝ የምትሉት ጓደኛ ይኖራችሁ። የምታስቡትን ነገር ለሰው ስትነግሩ ይቀላችኋል። ያ ሰው ግን ሀሳብ የሚሰጣችሁና የሚያበረታችሁ ሰው መሆን አለበት። ስምንተኛ፣ እሱን ለመርሳት ብለሽ ሌላ ግንኙነት ውስጥ አትግቢ፣ አንተም እንደዛ። ይህ የእናንተ ህመም ነው። የራሳችሁን ቁስል ራሳችሁ አክሙ። ሰው ላይ ጥገኛ ለመሆን አትሞክሩ። ዘጠነኛ ብዙ ጊዜ ስለ ቀድሞ ፍቅረኛ የሚያወራ ጓደኛ ካላችሁ ከራሳችሁ አርቁት። እየመጡ ስለ እነሱ የሚያወራባችሁ ዛሬ የት እንዳዩዋቸው፣ ምን ሲያደርጉ እንደነበር፣ ምን እየሆነ እንዳለ እየመጡ የሚነግሯችሁ ምንም አይመለከታችሁም። እንዲታውና እንዳያወራችሁ ነገሯቸው። የማያርፉና ሁሌ ስለ እነርሱ የሚያወራችሁ ከሆነ ግን ከእነሱ ራቁ። አስረኛ ይቅር በሏቸው። ይቅር ማለት ሰዎችን ለመርሳት በጣም ወሳኝ ነገር ነው። ሰውን በሙሉ ልባችሁ ይቅር ስትሉት ሕሊናችሁ ትልቅ ጫና እንዳራገፈ ይሰማዋል፣ እናም እነርሱን በቀላሉ ለመርሳት ይጠቅማቸዋል። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ፣ ለሌሎችም ማጋራት እና ላይክ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።